እስኪ ማን ነው ሉላ ዝናን መታው? በመውጣቷ በጣም ደስ ያለው ማለት ነው። ማህሌትና ኢፍራታም በመታሰራቸው እኔ በጣም ደስ ብሎኛል። ቀጣዩ እንግዲህ ምን የሚሆን ይመስላችኋል? ምሳሌ ድና የብሩኬ ደስታ እንደሚመለስ ከዛም በኋላ ዝና ከፍ ብያለው ሲል ዝቅ ብሎ እንደምናየውና ብሩክና ዝና እንደሚፋለሙ ያው ሉላ ከሞገስ ጋራ በነፃነት እንደምትኖር እንግዲህ ይሄንን ሁሉ ብሩክ ለሞገስ ከዚህ ቀደም ቃል ገብቶለታል። ቃል ገብቶለታል። ዳጣም ቤተሰቦቿን አግኝታ አሁን ላይ ከቤተሰቦቿ ጋር ደስታዋን እያጣጣሜ ትገኛለች ማለት ነው። ይሄም እንግዲህ ለዳጣ ትልቅ የማንነት የማንነት መልስ ስላገኘች ደስ ብሎኛል። በምሳሌ ደግሞ ቅድስት የበለጠ እንደምትደሰት እና የተመኘችውንም እማዬ ብላ እንደምትጠራት ምሳሌ ያው ይሄ ደግሞ ትልቅ ደስታ ቤት ውስጥ ይፈጥርላቸዋል ብዬ አስባለሁኝ። ሰላም፣ እንዴት አላችሁ ውድ ቤተሰቦቼ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ ለነባሮች መታችሁ ስለምታበረታትኝ ከልባ መሰግናለሁ ፈጣሪ አምላክ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ እያልኩኝ እንግዲህ ቀጣይ የምሳሌ ድራማ ላይ ብሩክ ምሳሌ ድናለት በደስታ እንደሚስቅና ያ ሁሉ ሀዘን መከራ እንደሚያበቃ ምንም አይነት ጥርጣሬ አይኖረንም ማለት ነው። ለምሳሌ ሲል ብሩክ እንግዲህ በመሀሌት ተመቷል በዝናም ተመቷል፣ ተደብድቧል፣ እስር ቤት ሁሉ ገብቶ ብዙ መከራና ግፍ ተሰርቶበታል። ለዚህ እንግዲህ ትልቅ አስተዋጽኦ ያተረፉትም ቅድስትም ሞገስም በምሳሌ መዳን ላይ የእነሱም አስተዋጽኦ አለበት ማለት ነው። ሞገስ እንግዲህ ንብረቱን እስከ ማጣት ንብረቱን እስከ መስጠት ድረስ ደርሷል። ይሄም የሆነው የብሩክ የሞገስ ለብሩክ የሰጠው ቼክ ስለታገደ በድጋሚ ብሩክ ያለውን ሞገስ ያለውን የቤተሰብ ጋር የነበረውን መኪናም ሸጦ ምሳሌ እንድትታከም እንግዲህ ሞልቶለታል። ይሄም እንግዲህ ለብሩኬ ትልቅ አስደሳች ዜና ነው ማለት ነው። ደስ ይላል። ያው እሷም ወደ ውጪ ለህክምና ይዘው ሄዷል። በሰላም ታክማ ትገባለች ብዬ አስባለሁኝ። ወደ ሞገስ ስንመለስ አስር አመት ሙሉ እንግዲህ ሲናፍቃትና ሲያስባት የነበረችዋ ድሀ ስለሆንኩ ነው ጥላኝ ሄደችው እያለ ሲያሰላስል ሲያወጣ ሲያወርድ በነበረው በሉላ በኩል ሉላ ወዳና ፈቅዳ እንዳልሆነ ዝናን አይታችሁታል እንግዲህ፣ ያስፈራል በንግግሩ በብሩና በዱላ የሚያምን እንግዲህ ምን ልበላችሁ፣ በጣም የሆነ ጉረኛ ነው። ድራማም ቢሆን በጣም ነው የሚያስጠላው። ሰውን ፍቅርን በፍቅር እንጂ ፍቅርን በዱላ ወይ ፍቅርን በገንዘብ እገዛለሁ ብሎ ማሰቃየት ተገቢ ነው ብዬ አላምንም። ሉላ አማራጭ አርጋ እንግዲህ የመጣችው ወደ ሞገስ ነበረ። ሞገስ ከዚህ ቀደም እንደመለሳትም አይተናል። እሱም ወዶ ሳይሆን ለብሩኬ ብሎ ቃል የገባለት ምክንያት ስለሆነ ቃሉን ፈጽሟል። ሞገስ እና ብሩክ በአሁኑ ሰዓት እንግዲህ ተቀያይመው ነው ያሉት። ቢሆንም ለምሳሌ መልካምነት ሲል ሞገስ በድጋሜ ያለውንም ነገር ከእጁ አጥቷል። የጓደኝነት ጥግም አሳይቶታል። እሱንም አይተናል። ሆኖም ግን ሉላ በአሁን ሰዓት ዝናን በደንብ ተራምዶ እንዳይሮጥ አድርጋ መታዋለች ማለት ነው። ይሄም በእውነት ደስ ነው ያለኝ፣ አብሶ ወንዶች ሴት ላይ የምታረጉትን እውነቴን ነው። ጫናም ሆነ አንዳንድ አልባሌ፣ በቃ በእኛ ስር ብቻ ነው ተገዝተሽ እንደ ባሪያ የምትኖሪው የሚለውን ነገር ሉላ ጋ ነው ዝና ቤት ነው ያየ ነው ማለት ነው ሉላ ቤተሰብ ቀርቶ ንጹህ አየር እንኳን ወታ አየር እንዳታሸትም ሆነ ፀሐይዋን የፈጣሪ እንግዲህ በነፃ አየር የሰጠንን ፀሐይም እንዳታይ አድርጓታል። ይህም ለኔት እንግዲህ ሞት ነው። አንተ በህይወትክ ደስተኛ ሆነክ አትኖርም፣ ሁሌም በስቃይ ነው የምትኖረው ብላ እንግዲህ በራሷ ላይ ውሳኔ ወስና ወገቡም ቆርጠው ወታ አመልጣለች። ብታመልጥም አንድ ያሳሰባት የሞገስ ጉዳይ ነው። አሁን ሞገስን ተማምና ነው እኔ እንዲ አድርጋ ሄደችው ብሎ ስለሚያስብ ራስክን ጠብቅ እኔ ያለሁበትን ቦታ አልናገረም ብላዋለች ለሞገስም። ሞገስ በዚሁ አጋጣሚ በጣም ተጨንቋል። ሉላ የት እንደሆነች አያውቅም ማለት ነው ሞገስ ግን ወደ እሱ እንድትመጣ ይፈልጋል። ሉላ ከዚህ ቀደም አሳልፎ ለዝና ስለሰጣት ሞገስ አሁንም አሳልፈ ሰጠኛል፣ እምነቱ የለኝም ስለዚህ ደግሞ እዛ ቤት ተመልሼ ከምገባ ሞቴን እመርጣለው ብለዋለች ዝና እንደምንም ብሎ እንግዲህ ተፍጨርጭሮ ወደ አስፋልት ወጥቶ ለዛች ለማሐሌት ለተንኮለኛዋ ስልክ ደውሏል። ማሐሌት ወደሱ ወደ ስልክ ደውላለች። ማሐሌት እንግዲህ እንግዲህ አንድና አንድ ተፖሊስ ጣቢያ የሚያስፈታን ዝና ነው ብላ ስላሰበች ወደሱ ነበረ። ዝናም እንግዲህ ማሐሌትና ኤፍራታ ለምንድን ነው እስር ቤት የገባችሁት? ይሄ ነው ወይ ንግግራችን? ብሎ እንደውም በጣም ነበር ያንቋሸሻት። ማህሌትም እሱን በኋላ እነግርካለሁ፣ አሁን ግን ታስፈልገናለች። ያላምተ ደግሞ ሰው የለንም ልብስ እንኳን የሚያቀብለን ወገንም ሆነ ዘመድ እዚህ ቤተሰብ ቅርብ የለም እያሉ እየተማጸኑት ነው። ዝናይን ጉዳይ አልሰማም። እሱ በአሁኑ ሰዓት እያሳደደም ሆነ ከዚህ ምድር ላይ አጠፋዋለሁ ብሎ የሚያስበው ሞገስን ነው ማለት ነው። መታው የሄደችው ሉላ ናት። ለማጥፋት የሚሞክረውን ደግሞ ሞገስን ነው። አሁንም ቢሆን ሞገስ የት እንዳለ አንችነሽ የምታውቂው፣ ግን አንችን ለማስፈታት አልችልም እያለ መልሶላታል ማለት ነው። እንግዲህ ሞገስን ማሳደድ ትተክ ለሚስትክ ፍቅር ብትሰጣት ሉላ ትወጣለች ብዬ አላስብም ነበረ ማለት ነው። ይሄም እንግዲህ የዝና ጥፋት ነው። ዝናና መሀሌት በጣም ነው በቃ ያበዙት። መሀል የትም እንግዲህ የታሰረችበት ምክንያት ብሩክ ቤት ገብተው የቤት ዕቃ ለመውሰድ ብለው በዛው ግን ትዝ ሲላት ወርቅ ስለነበረ ሰርቃ ይዛ ልትወጣ ነው። ስለዚህ ደግሞ ጌጣጌጦቹ ውድ ስለሆኑ ይጠቅሙኛል፣ ብሩክን እኔን እንዳሳበደ አሳብደዋለሁ ብላ አልተሳካላትም። ለቤቱ እንግዲህ ጠበቃ ሆና የነበረችው ቅድስት ናት። ቅድስት አሳስራታለች። ይሄንን ብስራት ደግሞ ዳጣ ሰምታዋለች፣ ማለት ነው። ሞገስ ነግሯታል። የምስራች አለኝ ኤፍራታና መሀሌት እኮ ታስረዋል። ይሄም የሆነው ብሩክ ቤት ሄደው ወርቅ ሊሰርቁ ሲሉ ቅድስት ለፖሊስ ደውላ አስያዛቻቸው። ሌላም የምስራች አለ እያላት ነበረ። እሷም እንግዲህ ዳጣ ምስር ብላ ብለዋለች ሉላ እኮ ከቤት ወጥታለች፣ ግን የት እንዳለች አላውቅም። ራስክን ጠብቅ ከዝና ጋራ እንግዲህ በምን ምክንያት እንዴት እንደወጣች አልነገረችኝም ብሏል። ስለዚህ እኔን ነው የሚያሳድደው እሱ ጋር ናት ብሎ መጠንቀቅ አለብክ ብትለው፣ እንዳጣ አሁን እንኳን ፊት ለፊት እጋፈጠዋለሁኝ ብሎ ሽጉጡን አሳይቷታል። እሷም እንዴ ገዛክ እንዴ ብትለው የብሩክ ነው ቅድስ ሰጠችኝ እንዴት ሰጠችክ ብላው ነበር። እንግዲህ ያው በምላሴ ብሏል። እሱም የሚገርም ነው። ቅድስት ያው አንስታ ሰጥተዋለች ያለ ብሩክ ፍቃድ። ይሄም እንግዲህ ተገቢ ነው ብዬ አልልም። በቅድስት ጉዳይ ላይ አሁን ሞገስ ወንጀል ቢሰራ ይሄ ሽጉጥ ያለው በብሩክ ስም ስለሆነ ለብሩክ ደግሞ ሌላ ጦስና ሌላ መከራ ነው ይዞ የሚመጣው ብዬ ነው የማስበው። ለማንኛውም ዳጣ ቤተሰቦቿን ስላገኘች እጅግ በጣም ደስ ብሎኛል። የማንነት ጥያቄ ደግሞ ትልቅ ጥያቄ ከአእምሮም በላይ ነው። ዳጣዬ እንኳን ደስ አለሽ። የድራማው የምሳሌ ድምቀት ድምቀት ናት ማለት ነው እና ብቻ ያው ደስ የሚል ነው የምሳሌ ድራማ ላይ እያየን ያለ ነው በቀጣይ ሞገስና ሉላ በነጻነት የሚኖሩበት ዝናና ማህሌት ደግሞ ዛሬ ላይ ከፍ እንዳሉ ዝቅ ብለው እንደ ሞገስና እንደ ብሩክ ሲያለቅሱ እነሱም ማየት ነው የሚናፍቀን ማለት ነው። በተረፈ እወዳችኋለሁኝ። ሰብስክራይብ፣ ላይክ እያረጋችሁ ስለምታበረታትኝ